በ1980ዎ ውስጥ ነበር ኢንተርኔት ለመጀመሪያ ጊዜ ለዓለም የተዋወቀውና ወደ ስራ የገባው ታዲያ ለተወሰኑ ሰዎች መገናኛ ተብሎ የተሰራው ኢንተርኔት ዛሬ ላይ ማንም መረዳትና ማሰስ ከሚችለው በላይ ግዙፍና ውስብስብ ወደሆነ ሳይበር ስፔስ ተቀይሯል። ሶስት አራተኛ የሚሆነው የዓለማችን ሕዝብ የኢንተርኔት ተጠቃሚ ነው። በየቀኑም ብዙ ቪዲዮዎች፣ ፎቶዎች፣ ሙዚቃዎች፣ ጽሁፎችና ተግበሪያዎች በኢንተርኔት ላይ ይለቀቃሉ። ስታቲስቲካል የሆነ አንድ ጥናት እንደሚያሳየው በኢንተርኔት ላይ ወደ 75 ቢሊዮን ዜታ ባይት የሚሆን ዳታ ያለ ሲሆን አንድ ዜታ ቴራባይት ማለት 100 ቴራባይት ማለት ነው። መታየት የሚችሉ ምን ያህል ቪዲዮዎች እና ፎቶዎች እንዲሁም ዶክመንቶች እንዳሉ ማሰብ እጅግ በጣም ይከብዳል። የሚያሳዝነው ነገር ደግሞ የእኛ እድሜ ራሱ ኢንተርኔት ላይ ያለውን ሁሉንም ዳታ አይቶ ለመጨረስ እጅግ በጣም አጭር ነው። በተለይ ደግሞ የትኛውም ተራ ሰው የሚጠቀመውን ሰርፌስ ዌብ አዘውትረን የምንጠቀመው እኛ መቼም ማየት የማንችላቸው ቪዲዮዎች እና ብዙ ሚስጥራዊ መረጃዎች እንዳሉ ግልጽ ነው። ሰርፌስ ዌብ ማለት ይህ አሁን እኛ እየተጠቀምነው ያለነው ዩቱብ፣ ፌስቡክ፣ ትዊተር የመሳሰሉትን የያዘው የመጀመሪያው የኢንተርኔት ክፍል ሲሆን የትኛውም ሰው በቀላሉ መጠቀም የሚችለው ለፐብሊክ አገልግሎት ክፍት የሆነ የኢንተርኔት ክፍል ነው። ምንም እንኳን በብዙ ቢሊዮኖችና ሚሊዮኖች ሰርፌስ ዌብ ቢጠቀሙ ከጠቅላላው የኢንተርኔት ዳታ አንጻር ግን ሰርፌስ ዌብ ላይ ሊገኝ የሚችለው ዳታ 4% ብቻ ነው። ቀሪው 96% ግን ተራው ማህበረሰብ እንዳያየው የተደበቀና ፈጽሞ እንዳያገኘው በሚስጥር መረብ ላይ የተከማቸ ሚስጥራዊ ዳታ ነው። ስለሆነም በዛሬው ዕለት ከሰርፌስ ዌብ ወጥተን ስለ ዲፕ ዌብ እና ዳርክ ዌብ በተለይም ደግሞ ከዳርክ ዌብ በላይ እጅግ ሚስጥራዊና አስፈሪ ስለሆነው ማሪያናን ዌብ የምናየው ይሆናል። መቼም ብዙዎቻችሁ ስለ ዲፕ ዌብ እና ዳርክ ዌብ ሰምታችኋል ብዬ አስባለሁ። ነገሩ አዲስ ለሆነባቸው ሰዎች ሰርፌስ ዌብ ማለት ያው አሁን የምንጠቀመው የኢንተርኔት ክፍል ሲሆን ለምሳሌ ፌስቡክ፣ ኢንስታግራም፣ ትዊተር፣ ዩቲዩብ የመሳሰሉት ወይም በቀላሉ ጉግል ላይ ሰርች በማድረግ ልናገኛቸው የምንችላቸው ሰርችብል የሆኑ ዌብሳይት ሲሆኑ ማንኛውም ሰው እነዚህን ነገሮች በቀላሉ በየትኛውም ቦታ መጠቀም ይችላል። ዲፕ ዌብ ዲፕ ዌብ ሲባል ብዙ ጊዜ ዳርክ ዌብ የሚመስላቸው ሰዎች አሉ። ነገር ግን ይህ ስህተት ነው። ዲፕ ዌብ በአጭሩ ሰርች ኢንጂን በሆኑት በጎግል እና ቢንግ አክሰስ መደረግ የማይችሉ ዌብሳይት ማለት ነው። በዲፕ ዌብ ውስጥ የአካዳሚክ መረጃዎች፣ ሳይንሳዊ ሪፖርቶች፣ ሜዲካል ሪከርዶች፣ የመንግስት መረጃ ዳታቤዝ፣ ህጋዊ የሆኑ ዶክመንቶች የያዘ ሌላኛው የኢንተርኔት ክፍል ሲሆን የኢንተርኔት ክፍል አብዛኛውን ጊዜ የሚጠቀሙት ከፍተኛ የሆነ ባለስልጣናት እና ፍቃድ የተሰጣቸው ሰዎች ብቻ ናቸው።

ዳርክ ዌብ የተባለው የኢንተርኔት ክፍል በተለመዱትና መደበኛ በሆኑት የኢንተርኔት ብሮሰሮች ማለትም ክሮም፣ ቢንግ፣ ፋይርፎክስ ና ቺዶት የመሳሰሉት አክሰስ ማድረግ አይቻልም። አብዛኛውን የዚህ ኢንተርኔት ክፍል አክሰስ የሚደረገው በአናኒመስ መንገድ ስለሆነ ና የሰዎችን ማንነት ወይም መረጃ መደበቅ ስላለበት ለዚህ ተብሎ በተዘጋጀው በቶር ብሮሰር ብቻ ነው። ይህንን ብሮሰር እናንተ ማወረዳችሁ መጠቀም የምትችሉ ሲሆን ዳርክ ዌብ ውስጥ ህገወጥ የሆነ አክቲቪቲ ያለበት እጅግ አስፈሪ የኢንተርኔት መረብ ሲሆን ለምሳሌ ህገወጥ ያደንዛዥ እጽ እና የጦር መሳሪያ ንግድ፣ የሰዎች ኦርጋን ሽያጭ የመሳሰሉት እዚህ ምን ለመንገር የሚከብዱ ወንጀሎች የሚፈጸምበት የኢንተርኔት ክፍል ነው። ታዲያ ዋናው ጥያቄ ማሪያና ዌብ ምንድን የሚለው ነው። ብዙዎች የኢንተርኔትን ውስብስብነትና ጥልቀት ለማስረዳት የሚጠቀሙት አንድ ምሳሌ አለ፣ አይሲበርግ አናሎጂ ይባላል። ከላይ እንደምናየው በውሃው ላይ ተንሳፎ የምናየው ሰርፌስ ዌብ ሲሆን ከታች ወደ መሐል የሚገኘው ደግሞ ዲፕ ዌብ እና የመጨረሻው ወደ ታች ስምጥ የሚገኘው ደግሞ ዳርክ ዌብን የሚጠቁም ነው። ነገር ግን ጥያቄው ኢንተርኔት በእነዚህ ሶስት ክፍሎች ያበቃል ወይስ ይቀጥላል የሚል ነው። ከዳርክ ዌብ ቀጥሎስ ምን ሊኖር ይችላል? እዚህ ጋር ነው የማሪያናን ዌብ ሀሳብ የሚነሳው። ከስያሜው ስንነሳ ማሪያናን ማለት በምዕራባዊ ፓስፊክ ውቅያኖስ ውስጥ የሚገኝ ማሪያናን ትሬንች የሚባል የባህር ክፍል ሲሆን በዓለማችን ላይ ያለ እጅግ በጣም ስምጥ የሆነ የባህር ክፍል ሲሆን ከ11 ኪሎ ሜትር በላይ ጥልቀት ያለው እጅግ በጣም ስምጥ የሆነ የፓስፊክ ውቅያኖስ ክፍል ነው። ይህ ቦታ እስከዛሬ ድረስ በሁለት አሳሾች ብቻ የታሰሰ ሲሆን በዚህ ጥልቅ የባህር ክፍል ውስጥ ምን ሊኖር እንደሚችል እስከዛሬ ድረስ ሚስጥር ነው። እንደውም አንዳንዶች እንደሚሉት ታይቶ የማይታወቁ የባህር ፍጡራን ሊኖሩበት እንደሚችሉ ይናገራሉ። ማሪያና ትሪንች እጅግ በጣም ጥልቅ የሆነ የባህር ክፍል ሲሆን በዚህ ቦታ ላይ አንድ ትልቅ ድንጋይ ወደዚህ ባህር ብትወረውሩ እታች መሬት ላይ ለመድረስ ብዙ ሰዓታት ይፈጅበታል። ታዲያ ይህ ማርያናን ዌብ የተባለው የኢንተርኔት ክፍል ስያሜውን ያገኘው ከዚህ ማርያናን ትሪንች ከተባለ ቦታ ነው። ታዲያ ማርያናን ዌብ ምንድን ነው? ከዳርክ ዌብ የበለጠ ምን አስፈሪና ሚስጥራዊ ነገርስ ይዟል? ለመጀመሪያ ጊዜ ስለ ማሪያናን ዌብ ፍንጭ የተገኘው አንድ የማይታወቅ ግለሰብ ኤምጎር.ኮም የተባለ ዌብሳይት ላይ አንድ ስለ ማሪያናን ዌብ የሚገልጽ ኢንፎግራፍ ፖስት አድርጎ ነበር። ይህ የፖሰተው ሰው በየደረጃው የሚገኙ የኢንተርኔት ክፍሎችንና ምን ምን እንደያዙ ያብራራ ሲሆን በመጨረሻም ገለጻው ላይ ማሪያናን ዌብ የመጨረሻው እጅግ ሚስጥራዊ የኢንተርኔት ክፍል እንደሆነ አትቶ ጨምሮ ነበር። ግለሰቡም እንዳለው ከሆነ ማሪያናን ዌብ ለመጠቀም ውስብስቡን የኳንተም መካኒክስ መፍታት እንዳለባቸው ተናግሮ ነበር። እንደዚህ ሰው ገለጻም ከሆነ የማ የማርያናን ዌብ አልጎሪዝም የተሰራው ውስብስብ ፊዚክሳዊ ሄሊዮት ከሆነው ኳንተም መካኒክስ እና ፖሊሜሪክ ፋልኪ ጎል ደሪቬሽን ወይም ፒቪዲ እንደሆነ የገለጸ ሲሆን ጥቂት መንግስታትና እጅግ በጣት የሚቆጠሩ የማይታወቁ ሚስጥራዊ ሰዎች ብቻ ይህንን የኢንተርኔት ክፍል አክሰስ እንደሚያደርጉ ተናግሮ ነበር። እንደ እውነታው ከሆነ ፖሊሜሪክ ፋልኪኮል ደሪቬሽን የተባለ ሂሳባዊ ቲዎሪም ሆነ አልጎሪዝም የለም። ይህ ደግሞ ነገሩን የበለጠ ሚስጥር ያደርገዋል። እንደ ግለሰቡ ከሆነ ፖሊሜሪክ ፋልኪኮል ደሪቬሽን ማሪያናን ዌብ አክሰስ ለማድረግ የሚያስችል አልጎሪዝም ነው። ታዲያ ነገሩን ያጠኑ የሂሳብ ሊቃን ነገሩ እውነት ሊሆን እንደሚችል ስስ አስተያየት የሰጡ ሲሆን ማርያናን ዌብ ይበልጥ እውነት ነው ወደሚል አንድ ሀሳብ ሊያመራ ችሏል። ስለሆነም ስለ ማርያናን ዌብ የተቀመሩ አምስት ቲዮሪዎችን እንመልከት። የመጀመሪያው ማርያናን ዌብ ከዳርክ ዌብ የበለጠ አስፈሪና ሚስጥራዊ ነው የሚል ነው። ይህ ሲባል መጀመሪያ ዳርክ ዌብ ምን እንደሆነና ምን እንደሚመስል መረዳት ያስፈልጋል። ዳርክ ዌብ ላይ እጅግ ከባድ የሆኑ ወንጀሎች የሚፈጸሙበት ቦታ ነው። ለምሳሌ የጦር መሳሪያ ንግድ፣ ድራጎች፣ የተሰረቁ ክሬዲት ካርዶች የሃኪንግ ሶፍትዌሮች እና አፖች የሚሸጡ ሲሆን ለማመን የሚከብዱ ብዙ አስፈሪ ወንጀሎች ይፈጸሙበታል። ለምሳሌ በዳርክ ዌብ ላይ ላይቭ ሰዎች ሲገደሉ የሚያሳዩ ዌብሳይቶች፣ ካኒባል ካፌ ወይም የሰውን ሥጋ የሚሸጡ ድብቅ ካፌዎች፣ በክፍያ ሰዎችን የሚገድሉ ቅጥር ነብሰ ገዳዮች፣ የሰውን ሬሳ ለወሲብ እና ለምርምር የሚገዙ የሚሸጡ ግለሰቦች፣ ሰዎችን በተለይም ሆምለሶችን በማገት በሰው ልጅ ላይ ለማመን የሚከብዱ ሳይንሳዊ የላቦራቶሪ ሙከራ የሚያደርጉ ሳይንቲስቶች፣ የሰው አካል ወይም ኦርጋን እንደ እቃ ተመን ወጥቶለት የሚሸጥበት እና የመሳሰሉት አሁን ዩቱብ እንድናገር የማይፈቅዳቸው ሌሎች ብዙ አስቀያሚ ወንጀሎችን የሚፈጸሙበት ቦታ ነው። ታዲያ ማሪያናኑ ከዳርክ ዌብ የበለጠ ሚስትራዊና አስፈሪ ከሆነ ማሪያናን ዌብ ከዳርክ ዌብ የበለጠ አስፈሪ የሚያደርገው ምን የተለየ ነገር ቢይዝ ነው? ሁለተኛው ማሪያናን ዌብ እጅግ በጣም የሰለጠነ ኤአይ የሚቆጣጠረው የኢንተርኔት ክፍል ነው የሚል ሲሆን መንግስታት ከሰዎች ቀድሞ የፈጠሩት አንዳች እጅግ የሰለጠነ ውስብስብ አርቲፊሻል ኢንተለጀንስ እንዳለና የኤአይ መላው ኢንተርኔትን የሚቆጣጠረው እሱ እንደሆነ የሚናገር ሀሳብ ነው። ሶስተኛው ሀሳብ እንደሚለው ከሆነ ማሪያናን ዌብ የተፈጠረው የሰው ልጅ ፈጽሞ ሊያውቃቸው የማይገቡ ታሪካዊ እውነታዎችን ለማከማቸት የታሰበ እንደሆነ የሚናገር ነው። እንደዚህ ሀሳብ ከሆነ የምናምነው የተማርነው አብዛኛው ታሪክ የተፈጠረ ውሸት ቢሆንና አንድ የሰው ልጅ በፍጹም ማወቅ የሌለባቸው እጅግ ታላቅ የሆነ ታሪካዊ እውነታ ቢኖርስ የሚል ጥያቄ ብዙዎች ያነሳሉ። ምናልባት ማርያናን ዌብ የሰው ልጆችን ዳርከስ ሚስጥራዊና ታሪካዊ እውነታዎችን የያዘ ሊሆን ይችላል። አራተኛው ደግሞ የእጅግ ሚስጥራዊ የኢንተርኔት ክፍል እጅግ ምጡቅ በሆኑ የሶፍትዌር ኢንጂነሮችና ሀከሮች የተሰራ ሊሆን እንደሚችልና በተለይ ኤፍቢአይ ስራዬ ብሎ ብዙ የዳርክ ዌብ ዌብሳይቶችን እያጠፋ ስለሆነ እነዚህ ሀከሮች ከዛ በመሸሽ ኤፍቢአይ ትራክ እንዳያደርጋቸው የተፈጠሩት ስውር የኢንተርኔት መረብ እንደሆነ ይና አንዳንዶች ደግሞ ይህ ሁሉ የውሸት ፈጠራ ወይም በእነሱ አባባል ኢንተርኔት ሌጀንድ እንደሆነና በፍጹም ማርያናን ዌብ የሚባል ነገር እንደሌለ እንዲሁም እንዲህ አይነቱ ውስብስብ የኢንተርኔት መረብ አሁን ላይ ለመገንባት እጅግ ከባድ እንደሆነ ማስረጃ እያጠቀሱ የሚተቹም ብዙዎች ናቸው። ሆኖም ግን የማርያናን ዌብ ጉዳይ መቋጫ ያልተገኘለት የክፍለ ዘመናችን እጅግ ሚስጥራዊ ነገር ሆኖ ሊቀር ችሏል። ብዙዎች ነገሩን ለመፍታት ብዙ የጣሩ ቢሆንም ነገሩን በፍጹም ሊፈቱት አልቻሉም። ነገሩን ቆቅልሽ ሆኖ ቀርቷል። ምናልባት ግን ሁላችንም እንድንጠቀሙ ያልተፈቀደ ሌላ ሚስጥራዊ የኢንተርኔት ክፍል ይኖር ይሆን?